ያ ምስኪን እንግዳ የሚለብሰው ቢሻ ቢሻ። እንግዲህ ይህን የተመለከታችሁት የአላሁ ስብሐንሁ ወተዓላ ክልከላዎችን በመዳፈር የፍቅር አገር ለማስባል የሚጣጣሩ ሰዎች ተግባር ነው። ቢስሚላህ አልሐምዱሊላህ፣ አሰላቱ ወሰላም አላ ረሱሊላህ ወአላ አለይሂ ወሰህቢሂ ወመን ዋላ።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 ድሬዳዋ የፍቅር አገር ናት ማስባል ይቻላል ወይ የሚል ይሆናል። ይህን ቶፒክ ስመርጥ ሰሞኑ እንግዲህ የስቅለት በዓል ነበር። ክርስቲያኑ ዘንድ አምላክ ሞተ፣ ተገረፈ፣ ተሳቃየ ብለው ያምናሉ። ወናውዝ ቢላ ፈጣሪ አምላክ ከዚህ ሁሉ የጠራ ነው። ነገር ግን በሚያሳዝን ሁኔታ የድሬዳዋ ከንቲባ የሆኑት ምን እንደሚያደርጉ እንመልከት የማያዳለው ሁሉን የሚያስጠጋው ሲሰጥ ማጣቱ የማያሰጋው ያ ምስኪን እንግዳ የሚለብሰው ቢሻ ሰይዲና ያ አንድ ከንቲባ እንደ ከንቲባነቱ ዋነቱ ለሁሉም ሕዝብ ማዘን አለበት። ምክንያቱም የመረጠው ሕዝብ ሙስሊም ይሁን ነን ሙስሊም ይሁን በኩል አይን ማየት አለበት ያን ነገር ያግባባናል ነገር ግን ከንቲባ ሙስሊም ነው አይደለም ሙስሊም እስከሆነ ድረስ የአምልኮ ስርዓቶችን መፈጸም ያለበት ግን እስልምና ባዘዘው መልኩ ነው አላህ ሱብሓነሁ ወተዓላ በቁርአን ሲናገር ወታወኑ አለል ብሪ ወተቁዋ ይላል በመልካምና አላህን በመፍራት ላይ ተባበሩ አላህን በማመጽ ላይ ወደ ፍሳት በሚመራ ነገር ላይ ም በመጥፎ ነገር ላይ እንዳትተባበሩ። ታዲያ ሰዎች ማብላት እንዴት መጥፎ ይሆናል ትሉኝ ትችላላችሁ። ሲሰጥ ማጣቱ የማያሰጋው ያ ምስኪን እንግዳ የሚለብሰው ቢሻ የሚለብሰው ቢሻ ሰይዲና ፍቃድ ወጡና ሰጡ አይሲን፣ ባቂላ ዳቦ፣ እንደዛ መሰለኝ፣ አላወቅኩትም፣ ግን ጥራጥሬ ነገር ነው። ነገር ግን ይህን ነገር ማድረግ አላሁ Subhanahu Wa Ta'ala ዘንድ ያስጠይቃል። ምክንያቱም በዚህ ቀን ፈጣሪ በማርያም ማኅፀን ውስጥ ወጣ። ከዛ በኋላ ተወለደ። ከዛ በኋላ ተሰቃየ። ከዛስ በፈጠራቸው ፍጥረታቶችን እንደፈለጉ ምራቅ ተተፋበት። ሱብሓነከ ረቢ፣ ጌታ ያላሁ ሱብሓነሁ ተዓላ ከዚህ ሁሉ የጠራ ነው። ከዛስ ተደብድቦ ሞተ። ከሞተ በኋላ ተቀበረ። ይህን ነገር ክብረ በዓል ብለው እያከበሩ ለዚህ ነገር ላይ መተባበር ግን ምንድን ነው? እንኳን ፈጣሪያቸው ተገደለ ተብሎ እውቅና እንደመስጠት ነው። ስለዚህ እንደ አንድ እንትን መግለጫ ልትሰጥ ትችላለህ፣ እንደ አንድ የከንቲባ ማለት ነው። ነገር ግን ወጥተህ እንዲህ አይነት ነገር ማድረግህ ህዝበ ሙስሊሙ ደግሞ ይህን ነገር እንዲያደርጉ ማድረግህ አላሁ ሱብሐነሁ ወተዓላ ዘን ትጠይቅበታለህ፣ ወላ ለዚን ትጠይቅበታላችሁ። አምላክን እንዲህ ተሰቃየ ተዋረደ በምራቅ የራሳቸው መጽሐፍ ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም በማያየው ብርሃን ይኖራል፣ አንድ ሰው እንኳን ሊያየው አይችልም፣ ለእርሱ ክብርና ኃይል ይሁን ለዘላለም አሜን ይላል። ዛሬስ ተሰቃየ ሞተ እየተባለ አንተ ግን እውቅና እየሰጣ ነው። ሌላው በጌታው ራህመት የተከመለው የማያደላው ሁሉ የሚያስጠጋው ሲሰጥ ማታቱ የማያሰጋው ሚስኪን እንግዳ የሚለብሰው ቢሻ ሰይዲና ነቢ ከልባሳቶች መሃል አንዱንም መረጡ። ይህን የምታደርጉ ሙስሊሞች በጣም ነው የምታሳዝኑኝ። እኔ አንድ ክርስቲያን የኔ ባል ላይ ረመዳን ላይ ይህን ማድረግ የለበትም፣ እምነቱ ስለማይፈቅደለት በቃ ማሽቃ ወጡ ይባላል። እምነት የሆነ እንትን አለው። ሰዎችን የምትንከባከብበት ሰዎችን የምትረዳበት ሰዎችን የምታግዝበት ስቴፕ አለ። ነገር ግን ባል ወይም ደግሞ የአምልኮ ስራ ሲሆን ግን ራሱ አምልኮ የሚፈጽመው ማህበረሰብ እርስ በራሱ ነው መተጋገዝ ያለበት እንጂ ነን የሆነ ሰው ግን መጥቶ ይህን የአምልኮ ስርዓትን መፈጸም አለበት ብዬ በፍጹም አላምንም። አንድ ክርስቲያን ነው እኔ እምነቴ አይፈቅድልኝም በሙስሊም ባል መገኘት ብል እኔ አጨበጭብለታል እምነቱን እየጠበቀ ስለሆነ ያን ነገር አንደርስታንዲንግ ስለማድረግ ማለት ነው። አንድን ክርስቲያን ደግሞ ሙስሊም ይህን ነገር ማድረግ የለብኝም ሲል ደግሞ እንዴ ይሄ ሰውዬ ምናምን ማለት የለባቸው። አላሁ ሱብሐነሁ ወተዓላ በኒ እስራኤሎች የረገማቸው ዋነኛ ምክንያት ለምን ይመስላችኋል? እንዲህ አይነትን ፈሳድ እያየን ዝም እንላለን ዛሬ። ጌታችን አላሁ ሱብሐነሁ ወተዓላ እነዚህ በኒ እስራኤሎች የተባሉ እስራኤሎች አልቋቸው ነበር ከህዝብ አጠቃላይ መርጧቸው ነበር። አላህ ሱብሓነሁ ወተዓላ በጣም ያላቃቸው ህዝቦች ነበሩ። ነገር ግን አበጡ ፈነዱ። ከዛስ፣ በመልካም አያዙም ነበር፣ በመጥፎ ደግሞ አይከለክሉም ነበር። ዛሬ ላይ የሰው ልጆችን የውድቀታቸው ትልቁ መንስኤ በመልካም አያዙም፣ በመጥፎ ደግሞ አይከለክሉም። ይሄ ኡማስ፣ መልክተኛው አለይሂ ሰላቱ ወሰለም በሐዲሳቸው እንደተናገሩ በመልካም ያዛል፣ በመጥፎ ደግሞ ይከለክላል። በመልካም ስታዝ በመጥፎ ስትከለክል የሚደርስብህን ስቃይ በአጠቃላይ በዛ ስቃይ ላይ የተለያዩ ሰዎች መልካም ነገር ስሩ፣ ከመጥፎ ነገር ተቆጠቡ ስትላቸው ቢደበድቡ ተበቃዩ ማነው? አላህ ሱብሓነሁ ወተዓላ ነው። ቁርኣን ላይ የተቀመጠ እውነታ ነው። ዛሬስ እንደምታዩት እንዲህ ያቀረቡለትን መቼ ተቀበለ ሌላ ይህ አይደለም ሚሳቸው። አላሁ ስብሐነሁ ወተዓላ ነቢዩላህ ዒሳ ወይም ኢየሱስን አስመልክቶ ወማቀተሉሁም ወማሰለቡሁም ወላኪን ሹቢሀ ለሁም፣ አልገደሉትም፣ አልሰቀሉትም። ነገር ግን የሰቀሉት ሰው መሰላቸው። ኢየሱስ እንደ ሰቀሉ መሰላቸው። በእርግጥ ጥርጣሪ ከመከተል ውጪ በዚህ ነገር ላይ ምንም አይነት እውቀት የላቸውም። ነገር ግን በእርግጥ አልተሰቀለም ብሎ ቁርአንን ይናገራል። የቁርአን አያ ያስተባበል። ከዛ በኋላ ተሰቀለ ተደበደበ የሚልን ማህበረሰብ ማጠጣት እንዲ ማድረግ አላህ ዘንድ አጅር የምታገኝ ይመስልሃል? አላህ ዘንድ ውዴታ ማግኘት ትችላለህ? ወላሂ በፍጹም ማግኘታችንም ብራዘር በፍጹም ማለት ነው። ለምሳሌ እኔ ኢየሱስ ፍጡር ነው ኢየሱስ በዚህ ኢየሱስ እንዲህ ነበ ኢየሱስ ፍጡር ነው ኢየሱስ ባርያ ነው ስል መጽሐፋቸው የከፈትኩኝ ነው የባይብልን ማለት ነው። ያን ከፍቼ ራሱ ማለት ነው አንድ ክርስቲያን የሚያምበት እምነት አለው። ያ እምነት ምንድነው? ኢየሱስ አምላክ ነው የሚል ነገር ማለት ነው። እንደ ክርስቲያኖች ያን ሳደርግ ጊዜ ማለት ነው ውሃ ይሰጠኛል? ወላሂ አይሰጠኛል። እናንተ እያደረጋችሁ ያሉት እኮ ይሄ አቂዳ ነው እኮ እምነት ነው እኮ። እምነት እኮ ከህይወት በላይ ነው። ህይወትህን ሳሳሳ የምሰጥበት ነገር ነው እምነት ዛሬስ በጣም መቃቃጫ ሆነ። ፍቅርን፣ መከባበርን መዋደድን፣ እንዴ አይደለም። ወደምና አይቶች መልእክተኛው አለይ ሰላቱ ወሰላም እርሱ ጠግቦ እያደረው ጎረቤት ነን ሙስሊም እንኳን ለምን አይሆንም ተርቦ ካደረ ከኛ አይደለም ብለዋል። ዛሬስ እንዴ ተሰቀለ ብሎ ለጾመው አንተ እውቅና ትሰጣለህ? ባለ እንዴት እንዴ ጀለባያ ኮፍያ አድርገህ እንዴት እንዴት፣ አስቻለች ሂጃብ አድርገሽ እንዲህ እስልምና እኮ አክብሮሻል። ከእንዲህ አይነትን አስተሳሰብ ነው እኮ ያወጣሽ። አምላክ ተገረፈ፣ ተሰቃየ ከሚል አስተሳሰብ ነው እኮ ያወጣሽ። አለማትን በአጠቃላይ ያስገኘው ፈጣሪ አምላክ እርሱ ከሚቀጣው ቅጣት ለማትረፍ ብሎ እራሱ ተገረፈ። ኢማጅ ሎጂክ አላኩልህ። ለዛሬ ይህን ካልኳችሁ፣ በነገ ደግሞ መንሱር የተባለ ግለሰብ የሰራውን ቪዲዮ አለ። እሱን በተመለከተ ቪዲዮ የምሰራላችሁ ይሆናል። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ